ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቡና ለጤናችሁ ጥሩ ነው ወይንስ ደግሞ አይደለም፣ ምን ያክል ስትጠጡ ከመጠን በላይ ይሆናል፣ ከመጠን በላይ ስትጠጡ ደግሞ የምታሳዩት ምልክቶቹን፣ እናም በቀን ምን ያክል መጠቀም እንዳለባችሁ በዚህ ቪዲዮ ላይ ሀሳብን የምሰጣችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቡና በዓለም ላይ በብዛት ከተመረመሩ መጠጦች ውስጥ አንዱ ነው። የቅርብ ጊዜ ሳይንሳዊ ጥናቶች ቡናን መካከለኛ በሆነ መንገድ ስትጠጡት እጅግ በጣም ጥሩ እንደሆነ አመልክቷል የቡና ከፍተኛ የጤና ጥቅሞቹን በሳይንስ የተደገፈውን በዝርዝር ልንገራችሁ። አንደኛ የአእምሮ ትኩረትንና የአስተሳሰብ ችሎታን ያሳድጋል። ካፌን ንቃት፣ ትኩረት፣ የግብረ መልስ ጊዜ እናም የአጭር ጊዜ የማስታወስ ችሎታን ያሻሽላል። እንደ አልዛይመርስ እናም ፓርኪንሰንስ ካሉ የነርቭ በሽታዎች ለመከላከልም ይረዳል። ሁለተኛ ቡና በአንቲ ኦክሲዳንቶች የበለጸገ ነው። ቡና ለብዙ ሰዎች ትልቁ የአንቲ ኦክሲዳንት ምንጭ ነው። የኦክሲዲቲቭ ስትረስን እናም የህዋስ ጉዳትን የሚዋጉ ፖሊፊኖሎች እናም ሃይድሮሲናሚክ አሲዶችን ይዟል። ሶስተኛ፣ ለስኳር በሽታ ተጋላጭነትንም ይቀንሳል። ጥናቶችም እንደሚያሳዩት ቡናን አዘውትሮ የሚጠጡ ሰዎች ለስኳር በሽታ የመጋለጥ ዕድላቸው ከ23 እስከ 50 ያነሰ ሊሆን ይችላል። እንደ ክሎሮጀኒክ አሲድ ያሉ ውህዶች የኢንሱሊን ሴንሲቲቪቲን እናም የደም ውስጥ የግሉኮስ መጠንን ያሻሽላሉ። አራተኛ ቡና የልብ ጤናንም ይደግፋል። መካከለኛ ፍጆታ የስትሮክ የልብ ድካም እናም የደም ቧንቧ በሽታ የመያዝ ስጋትንም ይቀንሳል። አዘውትረው ቡና በሚጠጡ ሰዎች ላይ የደም ግፊትንም ለመቆጣጠር ይረዳል። አምስተኛ የጉበት ስራንና ጤናንም ያሻሽላል። ቡና ጉበትን ይከላከላል እናም ለሲሆሲስ፣ ለስባማ የጉበት በሽታ እናም ለጉበት ካንሰር የመጋለጥ እድልንም ይቀንሳል። በተለይም ከፍተኛ የአልኮል መጠጥን ለሚወስዱ ወይም ደግሞ አልኮል ያልሆነ ስባማ የጉበት በሽታ ነን አልኮሊክ ፋቲ ሊቨር ዲዚዝ ላለባቸው ሰዎች በጣም ጠቃሚ ነው። ስድስተኛ አካላዊ አፈጻጸምንም ያሳድጋል። ካፌን የአድሬናሊን መጠንን ይጨምራል፣ ይህም አካላዊ አፈጻጸምንናም ጥንካሬን ያሳድጋል። ብዙ ጊዜ እንደ ተፈጥሮዊ የቅድመ ስፖርታዊ እንቅስቃሴ ማሟያነትም ሊያገለግል ይችላል። ጥንካሬን ይሰጣል ማለት ነው። ሰባተኛ ረጅም ዕድሜንም ያበረታታል። በርካታ መጠነ ሰፊ ጥናቶችም እንደሚያሳዩት ቡና የሚጠጡ ሰዎች በሁሉም ምክንያቶች የሞት ዕድላቸው በጣም ዝቅተኛ ነው፣ በተለይም በልብና በነርቭ በሽታዎች። ስምንተኛ ስሜትን ያሻሽላል እናም የመንፈስ ጭንቀትንም ይቀንሳል። ቡና በተለይም በሴቶች ላይ ከመንፈስ ጭንቀት ዝቅተኛ ተጋላጭነት ጋር የተያያዘ ነው። ካፌን ዶፓሚን እናም ሌሎች ስሜትን የሚያሻሽሉ የነርቭ አስተላላፊዎችን ያነቃቃል። ዘጠነኛ ጤናማ ክብደትንም ለመቆጣጠር ይረዳል። ቡና የሜታቦሊክ ፍጥነትን በትንሹ ከፍ ያደርገዋል እናም ስብን ለማቃጠልም ይረዳል። ጥቁር ቡና በተፈጥሮ ዝቅተኛ ካሎሪ ስላለው ክብደት ለመቀነስ ተስማሚ የሆነ መጠጥ ነው። አስረኛ ደግሞ ከተወሰኑ ካንሰሮችም ይከላከላል። ጥናቶች እንደሚያሳዩት ቡና የአንጀት የጉበትናም የማህፀን ካንሰርንም ለመቀነስ ይረዳል። አስራ አንደኛ የአንጀት ጤናን ያበረታታል። ቡና እንደ ቀላል ፕሪባዮቲክ ሆኖ ሊያገለግል ይችላል፣ ይህም ጠቃሚ የአንጀት ባክቴሪያዎችን ያበረታታል ማለት ነው። በብዙ ግለሰቦች ላይ የምግብ መፈጨትን እናም የአንጀት መደበኛነትን ያነቃቃል። ስለዚህ ቡናን በልኩና በመጠኑ ከተጠቀማችሁ እነዚህን ዘርፈ ብዙ ጥቅሞችን ይሰጣችኋል ማለት ነው። ታዲያ ምን ያክል ቡና መጠጣት ነው ብዙ የሚባለው የሚለውን እነግራችኋለሁ። ቡና በጣም ጥሩና ጠቃሚ ነው። ነገር ግን ሚዛን ወይም ደግሞ መጠን ቁልፍ የሆነ ነገር ነው። የሚመከረው እለታዊ መጠን፣ ደህንነቱ የተጠበቀ እለታዊ መጠን የሚባለው ለአብዛኛዎቹ ጤናማ ጎልማሶች በቀን እስከ አራት መቶ ሚሊግራም ካፌን መጠቀም ደህንነቱ እየተጠበቀ እንደሆነ ይቆጠራል። ይህም ማለት በግምት ከሶስት እስከ አምስት ትናንሽ ኩባያ የተፈላ ቡና ማለት ነው። እያንዳንዳቸው ስምንት አውንስን የሚይዙ ማለት ነው። ከሶስት እስከ አምስት ትናንሽ ኩባያ ብትጠቀሙ ምንም ብዛት የለውም ማለት ነው። ጤናማ ነው፣ መጠነኛ ነው። ነገር ግን ከአራት መቶ ሚሊግራም ካፌን በላይ የምትጠቀሙ ከሆነ ማለትም ከዚህ መጠን በላይ የምትጠቀሙ ከሆነ ከመጠን በላይ ቡናን እየተጠቀማችሁ እንደሆነ ያመለክታል ማለት ነው። ይህ ደግሞ ጉዳትን ሊያስከትልባችሁ ይችላል። ቡና እየበዛባችሁ እንደሆነ የሚያሳዩ አንዳንድ ምልክቶች አሉ። እነዚህም መረበሽ፣ ጭንቀት ወይም ደግሞ እረፍት ማጣት፣ የልብ ምት መጨመር፣ የእንቅልፍ እጦት፣ የሆድ መረበሽ፣ ራስ ምታት ወይም ደግሞ በቡና ላይ ጥገኝነት ወይም ሱስ ይይዛችኋል ማለት ነው። እነዚህ እንግዲህ ቡናን ከልክ በላይ እየተጠቀማችሁ እንደሆነ የሚያሳዩ ምልክቶች ናቸው። አንዳንድ ሰዎች ለካፌን ከሌሎች የበለጠ ስሜታዊ ናቸው። በተለይም የጭንቀት መታወክ የልብ ምት መጨመር፣ አሪትሚያስ ወይም ደግሞ አንዳንድ ጨጓራና ትራክት ሁኔታዎች ያለባቸው ሰዎች ለቡና ሴንሴቲቭ ሊሆኑ ይችላሉ። ባይጠቀሙ ይመከራል ማለት ነው። ታዲያ ቡናን መገደብ ወይም ደግሞ ማስወገድ ያለባቸው ምን አይነት ሰዎች ናቸው የሚለው ልንገራችሁ። እርጉዝ ወይም ደግሞ ጡት የሚያጠቡ ሴቶች የቡና አጠቃቀማቸውን መገደብ አለባቸው። በቀን እስከ 200 ሚሊግራም መገደብ ይኖርባቸዋል። በፊት እንደሚጠቀሙት እኩል መጠቀም የለባቸው ማለት ነው፣ ጉዳትን ስለሚያስከትል በእርግዝና ወቅት። እንዲሁም ደግሞ የልብ ችግር ወይም የጭንቀት መታወክ ያለባቸው ሰዎች መጠቀም የለባቸውም። ከተጠቀሙም ዶክተራቸውን አማክረው ቢሆን ይመረጣል። ልጆችና ወጣቶች በጣም ትንሽ ወይም ደግሞ ምንም ካፌንን መውሰድ የለባቸውም። በተለይ ትንንሽ ልጆች ማለት ነው። እንዲሁም የእንቅልፍ እጦት ወይም ደግሞ የጀርድ ችግር ያለባቸው ሰዎች ጋስትሮ ኢሶፈጃል ሬፍሌክስ ዲዚዝ ወይም ደግሞ ገርድ የምንለው ችግር ያለባቸው ሰዎች ቡናን ባይጠቀሙ ይመከራል ማለት ነው። ምክንያቱም ምልክቶቻቸውን ሊያባብሰው ስለሚችል ማለት ነው። ታዲያ ጤናማ ቡና መጠጣት በርካታ ጥቅሞችን ይሰጣቸዋል። በቀን ከሶስት እስከ አራት ኩባያ ወይም ደግሞ ከዚያ ያነሰ እንደ ታጋሽነታችሁ መጠጣት ትችላላችሁ። እንደ ታጋሽነታችሁ ማለት የሰውነታችሁን ምልክቶች እያያችሁ ተስማሚ ከሆነ መጠጣት። በሰውነታችሁ ላይ ለየት ያለ ምልክቶችን ቡና ስጠጡ ደግሞ የምትመለከቱ ከሆነ ማቆም ያስፈልጋል ማለት ነው። እንዲሁም ደግሞ ስኳር የበዛባቸው ነገሮችን አስወግዱ፣ ጥቁር ቡናን ምረጡ። ወይም ደግሞ ያልጣፈጠ ቡናን ብትጠጡ መልካም ነው። ቡናን ስጠጡ ስኳርን ስኳር ተጠቀሙ ይመረጣል። ምክንያቱም ስኳር ከፍተኛ የሆነ ጉዳት ስላለው በእንቅልፍ ከተቸገራችሁ ደግሞ ምሽት ላይ ቡናን አትጠጡ። ምክንያቱም ኦቨር ከጠጣችሁ እንቅልፍን ሊረብሽ ይችላል። ኮሌስትሮልን ሊጨምሩ የሚችሉ ውህዶችን ለማስወገድ ደግሞ የተጣራ ቡናን ምረጡ። በአጠቃላይ ቡና በመጠኑ ከሆነ ፍጹም ለአእምሮ እናም ልብን ከመጠበቅ አንስቶ ክብደት ለመቀነስ እናም ረጅም ዕድሜን ለመደገፍ ሰፋ ያለ የጤና ጥቅሞችን ይሰጣል። ነገር ግን እንደ ሁሉም ጥሩ ነገሮች ሁሉ ከመጠን በላይ መጠጣት ጉዳትን ሊያስከትል እንደሚችል ማወቅ አለባችሁ። ዋናው ነገር ቡናን በጥንቃቄ መጠቀም፣ በደህና ገደቦች ውስጥ መቆየት፣ ማለትም ልካችሁን ማወቅ እናም ሰውነታችሁ እንዴት ምላሽ እንደሚሰጥ ትኩረት መስጠት ነው። ቡናን ስትሰጡ ለየት ያሉ ምልክቶችን የምትመለከቱ እናም ጉዳትን የሚያስከትልባችሁ ከሆነ የሰውነታችሁን ምልክቶች አዳምጣችሁ ወይም ደግሞ ተመልክታችሁ ቡናን ማቆም ያስፈልጋል ማለት ነው። ምንም ጤናማ ከሆነ ደግሞ በስጠጡ መልካም ነው። እሱንም በልኩና በመጠኑ ልክ እንደነገርኳችሁ ማለት ነው። ጤናማ ከሆናችሁ እስከ 400 ሚሊግራም በየቀኑ መጠቀም ትችላላችሁ ማለትም ከሶስት እስከ አራት መጠነኛ የሆነ ትንሽ ኩባያ ቡናን መጠቀም ትችላላችሁ። በየቀኑ በኢትዮጵያ ውስጥ የምንጠጣው መጠን እስከ ሁለት ስኒ ሶስት ስኒ ያን ያክል ምንም ጉዳትን አያስከትልም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ፣ አስተያየታችሁም አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ላይክ ላይክና ሼር ሳታደርጉ በፍጹም እንዳትወጡ፣ ምክንያቱም ሌሎችንም ስለሚጠቅም። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።